በዛሬው ቀን የተገኘው መረጃ እጅግ በጣም የሚያሳዝን እውነት፣ ለመነጋገር ቀነኒ አዱኛ በህይወት እያለች የጻፈቸው ደብዳቤ ተገኝቷል። አዷለም ጎሳ ነጻ ልታወጣው ነው ማለት ነው። ምንድን ነው የሚለው ደብዳቤው የሚለውን በዝርዝር ተከታተሉ። ሰላም ሰላም፣ እንዴ ናችሁ እንዴ የተከበራችሁ ቤተሰቦች ደህና ናቸው? ይህን ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት አለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የሚመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝትርፍ ይበለኔ። በሰላምታ ነው የሚጀምረው፣ ምክንያቱም የሰላም ፈጣሪ ሰላም ለሁላችን ይስጠን። ሰላም ስለሌለናል እንደ ሀገራችን እንደዚህ የተመሰቃቀለች ያለችው እኛም ተጨንቀን ነገ የት ነው የምንኖረው፣ ሰው ቀን ለቀን ሆዱ እየተዘረገፈ ወጣቶች ቶቻችን፣ ሴቶቻችን በምን አይነት ሁኔታ ላይ እንዳለው ሁላችሁ የምታውቁት ነውና፣ ይህ ሁሉ ነገር የሰላም ማጣታችን ነው። ሁላችንም ምን እንጃ ምን እንደምንራሱ አላውቅም ብቻ በዚህ በማማረር ጉዳይን አልጀምርላችሁም። ቀጥታ ወደ ገደለውን የምገባላችሁ እንግዲህ በአዷለም ጎሳ ና በቀነኔ ጉዳይ በርካታ መረጃዎችን ወደ እናንተ ሳቀብላችሁ ይቆቻለሁ ዛሬም እንግዲህ ከአዲስ መረጃ ወጥቷል እሱ ምንድን ነው እንግዲህ አዷለም ጎሳ ነጻ የሚያወጣ መረጃ ነው ቀነኒ አዱኛ እንግዲህ ህይወቷ ከማለፏ በፊት የጻፈችው ደብዳቤ ተገኝቷል ማለት ነው ደብዳቤውም እንግዲህ በርካቶች እየተቀባበሉት ይገኛሉ በዚህ ሰአት ነገር ግን በርካቶች ሊቀበሉት ያልቻሉት ነገር ምንድን ነው? ቀነኒ አዱኛ ከሞተች ሁለት ሳምንት ሶስት ሳምንት አልፏታል። አዷለም ጎሳም በተደጋጋሚ ፍርድ ላይ ቀርቦ ይሄ ደብዳቤ ሊገኝ አልቻለም። ዲያሪውም ቢሆን እንግዲህ ባለፈው ሁለት ሶስት ሳምንት የቀጠሮ ጊዜ አልተገኘም ነበር። አሁን ግን ተገኘ ተብሏል። ዲያሪው በድንገት እሱም ተገኝቶ እንግዲህ በውስጡም ደብዳቤ ተጽፎ ተገኝ በዲያሪው ውስጥ ቀነኒ ለሙሉ ቤተሰቦቿ እንደዚሁም ለአዷለም ጎሳ በጣም ይቅርታ አድርጉልኝ ራሴ ላጠፋ ስለሆነ ከዚህ በኋላ ማንም ሰው ተጠያቂ አይደለም። በራሴ በጣም መሮይ ነው ራሴን ማጠፋው የሚል ደብዳቤ መሆኑ ተገልጿል። በርካቶችም እየተቀባበሉት ይገኛሉ። ይህን ደብዳቤ እስከዛሬ ድረስ ሳይገኝ በድንገት እንዲተገኘ ደብዳቤ ቀነኒስ ምን አታለምንስ ለምንስ እንደዚህ አይነት ውሳኔ ወሰነች? ይሄ ነገርስ በቃ ብዙዎችን እያጨቃጨቅ ይገኛል ቀነኒ እንግዲህ በወጣትነቷ በሃያ ስድስት ዓመቷ ኢንጂነሪንግ የተመረቀች እና በጣም ስኬታማ የነበረች ሞዴሊንግ እንደዚሁም የማስታወቂያ ስራዎችን ትሰራ የነበረች በቅርቡ ደግሞ ከኮካ ኮላ ጋር በሚሊዮን የሚገመት ገንዘብ ውል መፈራረሟም ከወንድሟ ጋር እንደዚህ በሚስጥር የተወያዩት መሆኑን ወንድሟ በወቅቱ ተናግሯል። በባለፈው ባቀረብኩት ቪዲዮ ላይ እንግዲህ ይች ልጅ በአጭር ጊዜ ሚሊዮናር ልትሆን የነበረች ልጅ ናት። ለምን ግን በርካቶች እንደውም እየተነጋገሩበት የነበረው ከኮካኮላ ጋራ በነበራቸው ውል መካከል ለምንድን ነው ብዙ በቃ ሌላ ሌላ ነገር እንዳለ አይነት ነገር አድርገው ነገሩን ወደ ማጠማዘዝ ነገር ነው እና በአሁኑም ቢሆን ተገኘ የተባለው ደብዳቤ ብዙዎችን አስቆጥቷል። እስከዛሬ እንዴት ሳይገኝ አሁን ሊገኝ ቻለ? እንዴት እንደዚህ በአጭርነቷ ህይወቷ ነፍሷ መነጠቋ ሳያንስ ፍትህ እንኳን ማግኘት አልነበረባትም ወይ የለባትም ወይ? ዶክተር ተብዮችስ እንዴት በዚህ ሰዓት በጉለኛ ሰዓት ከአገር ተሰደው ወጡ? ፖሊሶችስ ቢሆኑ ይህ ሁሉም መረጃ ተገኝቷል። እንግዲህ የቤቱ ግድግዳ መበሳቱ ተነግሯል። ወንድምየው እግሩ ላይ ተንበርክኬ እየለመንኩት እህቴን እንደዚህ ያደረጋት ሲል ተናግሯል። በቤት ውስጥ እንደዚሁም ፖሊሶች ሲፈትሹ እንግዲህ ቡና በምታፈላበት ቦታ ላይ ሁለተኛው ምንጣፍ በደም ተጨማልቆ መገኘቱ ፖሊስ ራሱ ያወጣው መረጃ ነው። በርካታ መረጃዎች ተገኝተው ነገር ግን የልጅቷን ነገር በቃ ሰውን ለማታለል ቤተሰብ አንዴ በብዙ ብዙ ነገር እይታ ይዘዋል። እየተሰማን ያለው በአባገዳ ስርዓት እንፍታው፣ በብዙ ገንዘብ እንስጣችሁ፣ በገንዘብ እንስማማ ዛሬው ወይ ነገ አዷለም ጎሳ መፈታቱ አይቀርም። ነገር ግን እናንተን የሚጠቅማቸውን ገንዘብ እንስጣችሁና ልጃችንን ይፈታም የሚል ብዙ ጥያቄ በውስጥ እየቀረበባቸው መሆኑን በርካታ ጋዜጠኞች እያወጡ ይገኛሉ። ይሄንን መረጃ እንደዚያም ሆነ ቤተሰብ እንግዲህ በዚህ ጉዳይ ሊስማሙ ባይ ባይችሉም ነገር ግን እውነትም እንደተባለው በአጭር ጊዜም ያው በቃ የሚታየውን ነገር እንደምናየው በጣም ያሳዝን ነገር ነው እየተሰማ ያለው ነገር ማለት ነው። እንደ ተራ ነገር ነገሩም ዕቃ ወደ ማድበስ እውነት ነው። ሀገራችን ላይ የሚያስደነግጥ ነገር ምንም የለም። ሁሉን ነገር ታለማምደናዋል፣ ለምደናዋል። በቃ ኖርማል ነው። ሰው መገደል ኖርማል ሆኗል። ሀገራችን ላይ ማንኛችንን አያስደነግጠንም በአሁን ሰዓት ነገር ግን አሁን በሕግ የተያዘ ነገር ነው። ሕግ ማለት እንዲቀልድ ነው ወይ ሀገራችን ላይ? ሀገራችን በሕግ የምትመራ ሀገር ነች። ነገሩን ሁሉ ለመሸፋፈል እንደዚህ መሯሯጥ። እውነት ነው በጣም ኑሯችን ውድ ነው፣ ሁሉም ነገር ካቅም በላይ ነው። በዚህ ደረጃ ግን እውነትን መሸጥ በጣም ነው የሚያሳዝነው፣ እኛ ብዙዎችንም እያስቆጣ ያለው በዚህ ደረጃ ለምንድን ነው። እኛ እኮ አዷለም ጎሳ ነጻ ነው ብለው እንኳን ያለውን መረጃ ጠናቅረው እንደዚህ ነው ቢሉን እናምናለን፣ እንቀበላለን። ነገር ግን እየተባለ ያለው ነገር በጣም የሚያሳዝን ነው። ህፃን ልጅ እንደማታለለው ይሄን ሁሉ ሰው ማታለል በጣም ይከብዳል። ይሄን ኩሉ ገና ያልተገኘ ዲያሪ ተገኝ ተባለሽ ያመንን ተቀበል አሁን ደግሞ ደብዳቤ ጽፋ ይቅርታ መጠየቋ በይፋ መነገሩ፣ በዚህ ሰዓት ሰው የበለጠ ነገሩ ምንድን ነው እያለው እንደገና እያመረቀዘ እንዲያጤነው የሚያደርግ ነው ብዬ ነው ማስበው እንጂ የሚያሳምናል ብዬ አላስብም። እና በርካቶችም ራሱ እንደ አዲስ ምንድን ነው ነገሩ እያሉ እየጠየቁ ያሉበት ጉዳይ ነው ማለት ነው። እና በእንግዲህ ፖሊስ እንዳወጣው መረጃ ከሆነ ከአስራ አምስት ሰዎችን ቃል ተቀብያለው፣ አሁን የሚቀረኝ የፎረንሲኩ ውጤት ነው፣ ዶክተሮቹ አገር ለቀው ስለሄዱብኝ ነው ብሎ ጥያቄ አቅርቧል። ጥያቄውም ለሚቀጥሉት ዘጠኝ ቀናት ተፈቅዶለታል። በዚህ ሰዓት ደብዳቤው መጣ እንደገና። ይሄ ጉዳይ እውነት ለመነጋገር እንደ ቤተሰብ ሳይሆን እንደ ተመልካች እንደ ሰሚ እንኳን እኛ እንኳን ስናስበው በቃ ነገ ሀገራችን ላይ ተስፋ የለንም እንዴት ሆነ እንደምንኖር በጣም ያስጨነቀን ጉዳይ ነው ያለው በቃ ማለት በቃ ብንሞትም ፍትህ እንደሌለች በቃ ተስፋ ቆርጦጅን አቀናብሮ ቁጭ ማለት ይሻላል እንጂ መመላለሱ ፍርድ ቤት ለፍርድ ቤት እንደዚህ ማድርጉ አገራችን ላይ፣ በተለይ ደግሞ በአቅማቸው አነስ ያለ ጥሩ ነገር ያልሆኑ ሰዎች ከሆንን እኔ በጣም ከባድ ነው። የአያንቱን ቤተሰቦች ሰምታችኋል ብዬ አስባለሁ። በርካቶች ከዚህ ቤት ቪዲዮ አቅርቤላችኋለሁ። አስከሬን እንኳን የገዛ ልጃቸውን አስከሬን ጠዋት ልብሷን ለባብሳ ወጣችሁን፣ ከሰዓት እንደዚህ የሆነችው የተባለችው ልጃቸውን እንኳን አስከሬን እንኳን ሳያዩ ተደብድበው በፖሊስ ነው ልጅ ላይ የተቀበረችው ማለት ነው። እና አስከሬን ማየት ብርቅ የሆነበት ሀገር ነው እና ምንም የሚገርም ነገር የለም። ምንም ግን አሁን በጣም አነጋገር የሆነው ነገር ምንድን ነው? ይሄ ነገር በህግ ተይዟል። ላለቀ ህግ ይዞታል። ህግ ይዞት ግን እንደዚህ አይነት የሚወጡት ነገር የሚወጡት መረጃዎችን ስትሰማቸው እንደው በቃ ተስፋ ነው የሚያስቆርጣችሁ። በጣም ያሳዝናል፣ ያስፈራል። ነገ የት ነው የምንኖረው? እንደነገርኳችሁ በቃ ከአንድ ቦታ አንድ ቦታ አይደለም ከቤታችን እራሱ ወተን ለመመለሳችን ዋስትና የለንም ሀገራችን ላይ በቃ ይሄ ነው በጣም የሚያሰጋው እና የሚያስጨንቀው ነገር። ሞት የተለመደ ነው። ቀን ለቀን በጠራራ ፀሐይ በመሃል መከተማችን ላይ በአዲስ አበባ ውስጥ እንግዲህ የስንት አመት ልጅ ሆዱ የተዘረገፈ ነው። በቃ ምንም እንደማይመጣ ሰው ያወቀበት አገር ነው። ምንም እንደማይፈጠር የታወቀ ነው። ሰው ይያዛል፣ የታሰረ የተወሰነ ጊዜ ምርመራ ይደረግለታል። እንዴ የስምንት ዓመት ሕፃን ልጅ ደፍረው አንደኛው የአባት ወገን ነው የአባት የቅርብ ዘመድ፣ አንዱ ደግሞ ጓደኛው፣ አብረው ደፍረው አንጠልጥለዋት ተገኝተው ሁሉም ነገር ምስክር ተገኝቶባቸው ሁሉም ነገር ተደርገው ተፈተዋል። በስድስት ወራቸው ማለት ነው። አባት ታማሚ ነው፣ እናቴ ቀን ስራ ሰርታ ነው ቤተሰብ የምታስተዳድረው። ምንም ሊደረግ አልተቻለም። ይሄንን ያክል ነው። ምንም ማለት አይደለም። ኖርማል ሆኗል። በአሁን ሰዓት ገንዘብ ብቻ ይኖራችሁ ገንዘብ ካላችሁ ሁሉ ነገር ይሸፈናል። በአሁን ሰዓት ግን ያሳዝናል፣ እውነት ያሳዝናል። እኔ ለእኔ ብጤዎች ነው ያዘንጉት፣ ለራሴ ነው ያዘንኩት። ስለ እውነት ለራሴ ነው ማዝ ነው። በዚህ ሰዓት እና የሀገራችን ነገር ሳስብ በጣም ነው የሚደክመኝ፣ በጣም ነው ማዝ ነው። እኔ እውነት የድሮን ዘመን ፈጣሪ መልስልን የድሮን ዘመን ፈጣሪ መልስልን። እንደፈለግን ከአንድ ቦታ አንድ ቦታ አይደለም ተምረን ሰርተን ምንኖርበት ሀገር ነበርን። አሁን ግን ወተን እንኳን ሱቅ ደርሰን ለመመለሳችን ዋስትና የለንም። እኛን ያጠቃ የሆነ ነገር ያደረገብን ሰው በገንዘቡ ይፈታል፣ ቢታሰር ማለት ነው፣ በገንዘቡ ይፈታል። ብዙ ነገር እያየን ያለ ነው፣ በገንዘባቸው ትልልቅ ወንጀል እንኳን ሰርተው ተፈቶ ፈርሰስ እያሉ የሚኖሩት ማለት ነው። ብቻ በጣም ነው የሚያሰጋው፣ በጣም ነው የሚያስጨንቀው ወደ ማን ነው አቤት ማለት ያለብን? ተከበናልኝ። እኔ በአጠቃላይ የኢትዮጵያ ሕዝብ አሁን ሰዓት ስቃይ ውስጥ እንዳለ ነው የሚሰማኝ ማለት ነው። በቃ ሁላችንም ቤት ያለ ነው አሁን እነ ቀነኒ ቤት ብቻ አይደለም፣ ሙሉ ኢትዮጵያውያን ቤት ውስጥ ያላንኳኩ፣ ሀዘን ያልገባበት፣ ልጅ ያልተደፈረችበት፣ ልጅ ያልተገደለበት አቅም አጥቶ ኑሮ ከአቅም በላይ ሆኖባቸው አብዛኛው ሰው ታፍኖ ነው የያንቱት። ወት ለምንድን ነው ወደ ሚዲያ አውጥተሽ የእህትሽን ታሪክ የተናገርሽ? ዋማማቷን በፖሊስ መደበደባቸው ምናምን ተብላ የደረሰባትን ስቃይ እንግልትና ድብደባ እንግዲህ ጉርሻ ቤት በወቅቱ ዘግቡታል ማለት ነው። በጣም ያሳዘናል። ሀገራችን ላይ ማውራት እንኳን መተንፈስ እንኳን አትችሉም። ይችን እህታቸው የምታስተዳድራቸውን ልብስ ቤት ሰርታ ያስተማርቻትን እህቷን እንግዲህ ለምን ስለሷ አወራሽ? ማውራት እንኳን ክልክል ነው ሀገራችን ላይ እና ያሳዝናል። ያሳዝናል። ሁላችንም ተከበናል ያለንበት ሁኔታ ያሳዝናል እና ሁላችንም እስኪ በሃይማኖታችን ጸሎት እናድርግ ዶ እናድርግ ነው የምላቸው። ፍትህ የለችም፣ ፍትህ እንደሌለን ያውቃለሁ። ፍትህ አልጠይቅም።